እሰይ መጣልን አውዳመት አውዳመት። አይ ያለው አልልም ነበር። አበባየሆሽ ለእንቁጣጣሽ ብቻ ብቻ አይደለም ለሁሉም ነው ዘፈንሽ። እና አሁን ጊዜ የምታንጎራጉራቸው ዘፈኖች የማን ነበሩ? አልፎ አልፎ ነበር የምከታተለው ውድድሩን። በእንቅልፍ ስለማሳልፈው ቀን ላይ አቁምልኝ ምናምን አልኩት ሙዚቃውን። እዛም ማሪ ስል ከፋና አልፈሻልና ነገር ተመልካቾቻችን የመሴሾ ልዩ የመስቀል በዓል ልዩ ፕሮግራም እንደቀጠለ ይገኛል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። አዎ መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። አሁን ደግሞ ከአንዲት ወጣት ድምፃዊት ጋር ቆይታ አደርጋለሁ። ሰሞኑን አውድ ዓመት የተሰኘ የባህል የአውደ አመት ሙዚቃ አለቃ ተወዳጅነትን አትርፋለች የተለያዩ ሙዚቃዎችንም በመስራት ትታወቃለች። ባለፈው አመታት ደግሞ በፋና ላምሮት የሙዚቃ ውድድርም በአሸናፊነት ያጠናቀች አሪፍ ድምፃዊት ጋር ዛሬ ቆይታ አድርገው ድምፃዊት አጸደ ማርያም ያረጋል ትባላለች በክብር እንደት ነሽ? እንኳን ደህና መጣች። እንኳን ለአዲሱ ዓመት በሰላም አደረሰሽ። ዛሬ ደግሞ ለብርሃነ መስቀሉ በሰላም አደረሰሽ። ዛሬ መስቀል በዓል፣ ሞቅ ደመቅ እንድናደርገው ነው የጋበዝኩሽ። ሰሞኑን ሳዳምጠው ነበር አውዱ ዓመት የሚለው ሙዚቃሽ በጣም አሪፍ ነው። አመሰግናለሁ። እንዴት ነው ህዝብ አቀባበሉ? አብዛኛው ሰው ወዶታል። እንዳጠቃላይ ለእንቁጣጣሽ ብቻ አይደለም ለሁሉም ነው የዘፈንሽ መሰለኝ። ለሁሉም በዓል ሁሉንም በዓል ይመለከታል። ዛሬ መስቀል በዓል ላይ ይዘፈናል። ይዘፈናል እንዴ። ነው ስራው ማን ይሰራል? ስራ ዜማ ግጥሜ የራሴ ነው። ዜማውን ታመነ ይባላል ይሰራልኝ። ታመነ አበረ ይባላል ግጥሞ ደግሞ የራሲ ግጥም ያለሽ፣ እንደዚህ ይህ መጀመሪያ ነው? አይ ከዚህ በፊትም ግጥም አለኝ፣ የሆነ ስራ ነበረኝ የራሲ ግጥም ዜማ መራሲ ሰሮት ጎንደርኛ ስራ፣ የመጀመሪያው ስራ። እስቲ አንጎራጉርላቸው። አውዳ መት ዘፈን፣ እሰይ ይመጣልን። አውዳመት አውዳመት አው ዳመቱ በፍቅር እስኪ እንጫወት አንድ ላይ አእምሮ ብንይቅር እስኪ እንጫወት አንድ ላይ አእምሮ ብንይቅር። እንዴት ነው በኋላ ቢዘፍን አይሻልም? ነገር ቆንጆ ነው አይደል? በኋላ መጨረሻ ላይ በደንብ ትስፈ ነው ራሱን አይደል? አይ ጥሩ ነው። እንዴት ነው፣ አዲስ አመት ላይ ምን ለየት ያለ ነገር አለሽ? ጥሩ ግምት አለሽ፣ ጥሩ ቦታ አለሽ? ለአዲስ አመት ለአዲስ አመት። አዎ አዲስ አመት ብዙ ተስፋ የምናይበት ብሩህ ነገሮችን የምናይበት እቅዶችን የምናቀድበትና ለለውጥ ምን የለውጥ ሽግግር ነው አይደል? ዘመኑ ሲቀየር ብዙ ነገሮች ይቀየራሉ። ከነበረ ነገር ለመሻሻል ብዙ ተስፋ የምታደርጋቸው ነገሮች አሉ፣ እቅድ የምታወጣባቸው አሉ። የለውጥ ነው ዘመኑምና። አዲስ አመት ጥሩ። ምንድን ነው አበባየሆሽ አሁን አልጨፈርሽም? በዚህ ጨፈር ጨፈርሽ ስንት ብር አገኘሽ? ልጅ እያለሽ ጨፍሪ ነበር አበባየሆሽ፣ ታስታውሻለሽ? አይ ልጅ እያለሁ አልልም ነበር አበባየሆሽ። ለምን እንደሆነ እንጃ። እድገቴ ህፃናት ሆነ እንደዚህ ወጣ የምትለውን ነገር አንልም ነበር ከቤት ሁላችንም። አይ ሆያ ወየ ነበር የምትየዋሉ? ይወኛል እንትን ነው አሸንዳ ምናምን እንል ነበር። የአሸንዳ አሸንዳ ወጣ ነበር። አሸንዳ ማለት ልጁ በጣም ሳይሆን የተወሰነ ከፍ ብዬ ምናምን አሸንዳ አልነበረ። አበባዮች እንደዚህ በየቤቱ ግን እንደዚህ አይደል ምናምን ይዘን ዙሪያ አላውቅም። ከወንዶቹ ጋር ወያው እያላልሽ አላልሽም? አንዳንድ ሴቶች እኮ ሰፈር ውስጥ ሱሪ ለብሱና ወያው ይላሉ። ታውቂያለሽ? አዎ ብዙ የሰፈር ልጆች ጓደኞችም እኮ የሚሉ ነበሩ። ግን ከቤት እንጃ ወይ አይፈቀድም ነበር አላውቅም ለምን እንደሆነ ወጠን እናቀምኛ ብቻ ቤት አይፈቀድልንም። ስለዚህ የአበባዮሽ ትዝታ የለሽም? ኧረ አለኝ። ትዝታማ ቤት የሚሰጠኝ ነገር ብዙ ነገር፣ ቤት ሁሉ ነገር ስለሚደረግ ይመስለኛል አልወጣም ነበር። ግን የሚመጡትን ልጆች ጠብቅ ነበር፣ ቤታችን የሚመጡ ህጻናትን እንጠብቅ ነበር። እነሱ ጋር አብረን ጨፍረን፣ ቤታችን ከሚመጡት ጋር ይሄዳሉ። የትኛውን በዓል ነው ምትወጂ አንቺ ከሁሉ? አዎ ደስ የሚል ይሽባል። ትውልድሽ ባህርዳር አውቃለሁ፣ እድገትሽ ደግሞ ደብረ ታቦር። ማን ነገርን አትይም መቼም። ሙዚቃ የጀመርሽበትን አጋጣሚ እስኪ እኔ አውቀዋለሁ፣ እስኪ ለመስልሽ ተመልካቾች። ሙዚቃ እንግዲህ ጀመርኩኝ እንዳጋጣሚ፣ መጀመሪያ የአክስቴ ልጅ ነበረች የምትሰራ ማተር ላይ እና አቤት መጣ ሊሄድ ነው ወደ ስራ ምናምን ስትል የት እንደምትሰራ አስጠቃት ናት ነገረቻት። ስር ሂጂ አብረሽ ተባልኩኛው ድምፄ ከቤት ምናምን ሳንጎራጉራ ነበር ስለነበር ሂጂ ተብዬ ተፈቀደልኝ ሄድኩ። አንድ ወር እንደሰራው የሰፈር ሰው በቃ ትበላሽብሻለች ምናምን እንዴት ሰጃታለች ምናምን ብሎ ማዘሯን ተቆጧትና እንዳቆም ተደረኩኝ ስራ። ከዛ በርበሬ አስበጭሰብኝ እንዳጋጣሚ ሲላክ ሰፈር ወፍጮ ቤት ነበር ከዛኔ ስላሴ በጣም ሩቅ ነው። ስላሴ ቀበሌ ሶስት ነው፣ እኔ ያለው ቀበሌ አንድ ነው። ቀበሌ ሶስት ድረስ ሄድኩኝና ሳልፍ ሰማዋቸው ልጆች ዘፈን ምናምን ሰማሁት። እዛ በርበሬ አስፈጭቼ በቃ ልመለስ ነው ብዬ እንደምን የሄድኩ አስፈጨው በርበሬውን። ቶሎ ነው የተፈጨልኝ፣ ወረፋ ሁሉ የለውም ነበር ከነ ከዛ። ስመለስ አላለቀም እየሰሩ ነው። ከዛ በሩን ኳኮ ገባሁኝ። አይተሽ ለመሄድ ከሆነ አይቻልም፣ ቀጥለሽ የምትሰሪ ከሆነ ነው በቀጣይነት የምትሰሪ ከሆነ ተባልኩኝ። እንደማይፈቀድልኝ አውቃለሁ ቤት ግን በቃ በቀጣይነት እሰራለሁ አልኩ መግባት ስለፈለግኩ ብቻ፣ ገብቼ ስሰራ መሸሆኝ። በርበሬውን ሁሉ እዛው ስንቀመው ምናምን ተሰብስበን ምሽነ ጓደኞች ጋር ቀዛ እኔ ጠፍቼ እፈለጋለሁ። በእግር በፈረስ ስፈለግ በቃ ጠፋሁኝ። የለውም ና ያልሄዱበት ቦታ አልነበረም። እና እናቴ የሆነ ግምት ነበራት። በቃ እዛ ቦታ ሄዳ ነው ያልሄዱበት እዛ ቦታ ብቻ ነበር። እና ሳስበው ሶስት ሰዓት ናም ይመስለኛል ከምሽቶ ቤት የገባው ደስ የሚልክ። ሲመሽ ሁሉም ወንዶች ተሰብስበው ሴቶችን በየቤት ያደርሳሉ። መዛ ደረሱኛ ቤቴ፣ የት ነበርሽ ተባልኩ። ወረፋ ሆኖብኛል ኩኝ ጥለሹን ማትመጭ ሂሳብ ከፍያለሁ ብሩ አይቀር እንዳትቆጭኝ ብያልኩኝ። ከዛ ይረጋጋ ነገሩ ብላ ማዘሯ ዝም አለች። እራት በላሁኝ፣ ምናምን ቡና ተፈላልኝ ጠጣሁ። ሳቷሽ ተናገሪ አሁን ተባልኩ። እዛ ጋባዋሽ ይመታለሁ ሰው የለም ይሏል። እናቴ በባህሪዋ የሆነ ጥፋ ስናጠፋ ከሰው ፊት አትጋረፍ፣ ብቻችን ነው የምትገርፍ የምትቃጣን ብቻችን ነውና፣ ሁሉም ሰው ቡና ጠጥቶ ከሄደ በኋላ አሁን ተናገሪ ተባልኩ። ይሄ ነገር ከበድ ያለ ነው ብዬ አይ በቃ እየሰራሁ ነበር። እዛ ቤት እንደነበርሽ ገምቻለሁ፣ በቃ እምቢ ብለሽኛል፣ ቀጥይበት ተባልኩኝ ማደሪያሹን የሆነ ላያችን ይዛእንዛው ቀጠልሽ እና ንጊዜ የምታንጎራጉራቸው ዘፈኖች የማን ነበሩ? ስጀምር የጀመርኩኝ የመሰረት በለጠ እና የመሰሉ ፍቅር በእኔ ጸንቶ፣ የፍቅር አዲስ ላባ ብለው በፍላሽ ነበር የምንሰራና ፍላሹ ላይ የነበሩ ስራዎች ነበሩ። አንዳንድ ስራዎች እነሱን ነው በፍላሽ ነው የጀመርኩኝ። በእነሱ ነበር የጀመርኩኝ። ለምሳሌ ሳያቸው እዚህ ተመልካቾቹን ከሶስት አንዱ አንዱን ታንጎራጉር የሚሉ ይመስላል። ከጠራቻቸው መሰመሰለ ፍቅር በኔ ጸንቶ ሊያስቸግረኝ ያው ጀማመረኝ ጀማመረኝ የልቤ ልንገርህ ስማኝ ፍቅሬ ሰው ወደ ጃላውቅ እስከዛሬ የጨዋታ ለዛ ይማርካል፣ መንፈስን ያደሳል፣ ያስደስታል። ታይቶ አይተገብም ሰውነትህ መንፈስን ይገዛል፣ ያባብላል አላውቅም ነበረ እስካሁን ስኬት ላመቼ ሰው መቅረብን ይኸው አንተ ዛሬስ አስተማርከኝ ለፍቅር መጨነቅ መንገብገብን። ባንተ ነው ማማሬ ባንተ ነው ባንተ ነው ደስታ ባንተ ነው የእኔ ዓለም አይዞሽ በልና አባብለኝ ከእንግዲህ ስያለዘማናለ በጣም አሪፍ አድርገሽ ነው። ይሄ አን ጊዜ በልጅነት ሲለ ተሰኛት ነበረ አይ እዚህም በላይ ራሱ በዛ ላይ ድምፄ በዛ ሰዓት ቀጠንም ያለ ነገር ነበር መሰለኝ። ልጅ ስለነበርኩ ቆንጆ ነበር የምሰራው። አይ ይጎረጎዳል። እሺ፣ አፀደ ማርያም ለፍቅር አለሽ፣ የተለየ ፍቅር አለሽ ይባላል፣ እውነት ነው? አዎ፣ አለሽ። አዋ በጣም በምክንያት አይ እኔ አሁን አድጌ ድምጿንም በጣም ነው የምወድላት። ሁሉን አገባ ለእኔ እንዴት ልበልክ በቀሮር ሞዴል ነች ለእኔ እሷ ከበፊት ደግሞ ከልጅነቴ ስነግረህ፣ አባቴ በጣም ነበር የእሷን ስራዎች የሚወዳቸው እና ቴፕ መጀመሪያ እኛ ቤት ተገዝቶ ሲመጣ ከእሷ ካሴት ጋር ነው የመጣው የእሷን ካሴት ይዞ መቶ ቴፕ ሲገዛ አዲስ ካሴት አዲስ ብሎ ነው የመጣና ሙሉ ቀን ምናምን በቃ ሁሌ የምትሰማው የእሷን ዘፈን ነበር። የሚወዳት አባቴ ነብሱን ይማረው እና እሷን እንደዚህ እየሰማሁ ነው ያደኩኝ እና እሷን የድሮ የድሮዎቹን ሰፈኖቹን ስሰማ ለአባ ብሎ ያሉበትን እሱን ስሰማ አባቴ ነው የማስታወሰው። በቃ አልገባኝም ምናምን የሚለው አልበማላ እሱ ካሴት በቃ አባቴ ነው የማስታወስበት። በጣም ነው የሚወዳትና በዛ ሱጃት አለች። እንዲያው ከልጅነት ግን ጎረሮሽን ማብሮ እኮ በዚህ በኩል አለች። አዎ ተፈጥሮ አንዳንዴ ድምጻችሁን ተመሳሳይ ነገር ስተው እንጃ የመሻከር የሚለው ነገር ይሄ ብዙ ከመስራት ይመስለኛል ይሄን ነውልሽ ሰሞኑን በአል አይደለ ትንሽ ሎሊ በዛ ባህል ስራ ላይና እንደዚህ አይነት ነገሮች ሲሆኑ ይሻከር የሚለው ነገር ሞር ይመጣል እሺ ፍቅር አዲስ

ልፈላቸሁ ብዙ ነው ስራዎች በጣም ብዙ ናቸው። አልገባኝም ይሁን ይሻልኩ አልገባኝም ካሴቱ ይሻላል አልገባኝም እኔ የፍቅር ትርጉሙ አልገባኝም እኔ የፍቅር ትርጉሙ አልገባኝም እኔ አልገባኝም አልገባኝም ግልጽ አልሆነልኝም አልገባኝም እኔ አልገባኝም እኔ አልገባኝም ግጽ አልሆነልኝም። የራቀው አገርም ምድር ላይ ነው ሰማይ ፍቅርም ወይስ ነገረይ ለእኔ ማትገለጽ ለእኔ ማትታይ ለእኔ ማትገለጽ ለእኔ ማትታይ

የድሮዋን የሙዚቃ ታስታውሻለሽ? የሰማንያ ሁለቱ ካሴት ስታወጣ ዘፈኑ አዳምጥሻቸዋል። ስለሰው ስለ ሰው ሀገር ምናምን የሰው ሀገር የዘፈነችው የሰው ሀገር ናፍቆት እንደዚሁ በመስማት የአሁኑ ካሴት ሰማሽ? እሷ ሰማሁት። እንዴት ነው በጣም እንዴት ልበልህ፣ ምትዘፍኙ ነው እስኪ ማለት የእሷ ስራዎች ለእኔ ሁሌም ለእኔ ሁሌም ልዩ ናት። የምሬን ስነግርህ የአሁኑ ስራም ደግሞ በቃ ያበደ ነው። ገራሚ ስራ ነው። በጣም በጣም ገራሚ ነው። ፋናና ሞት የገባሽበትን እንደው ውድድሩ የገባሽበትን አጋጣሚ ፋና። አዎ እንደ አጋጣሚ ነው ማለት አስቤው አይደለም በተደጋጋሚ እንደዚህ ጓደኞቼ እንድወዳደር ጥያቄ ቀርቦ ነበር። እንደዚህ ነው ሀሳብ ይሰጡኛል። እኔ ግን አስቤው አላውቅም፣ ማለት ለመወዳደር አስቤው አላውቅም። አንደኛ እዛ የራሳችን ባህል ቤት ነበርና እዛ እሰራ ስለነበር ድካም ስለነበር ምናምን እወዳደራለሁ የሚል ሀሳብ አልነበረኝም። እንዳጋጣሚ አጋጣሚ ያለ ወርቅ ደሳለኝ አበበ በነሱ ወቅት ለደሳለኝ አበበ ወቅት ለማድረግ ተገናኝተን ነበረ። የመጨረሻው እንትን ላይ አልፎ አልፎ ነበር የምከታተለው ውድድሩን፣ በእንቅልፍ ስለማሳልፈው ቀን ላይ ሰዓት ከዛ የዛን ዕለት ነው በቃ በደንብ አየሁት፣ ምልህ የዛን ቀን ነው። ከዛ አንድ አጋጣሚ ወደ ቤተ ክርስቲያን ልሄድ ይመስለኛል ስራ ስገባ፣ ሁሌ ቤተ ክርስቲያን ስሜ መግባት ያስደስተኝ ነበረ። እና ልሄድ ካልኩኝ በኋላ አዳን አረጋ ንግግር እያደረገ ነበርና ተመዝገቡ፣ እንደዚህ የሚመዘገብበትን ኮድ 8ሁ 2 ካልተሳሳትኩኝ ቦት ቮይስ ላኩ ምናምን እና ተመዝገቡ በአካል መገኘት የምትችሉ በአካል ተገኙ ምናምን ሲል ሰሞት። ከዛ ቮይስ ላኩኝ እንደ ድንገት። ከዛ ቅዳሜ ቀን ነበረ የውድድሩ ቀን ስለነበር እና እጅ ማታ ለጓደኞቼ ቮይስ ላኩ ፋና ምናምን ስላቸው፣ አይ በስራ ቀን ብቻ ነው ከሰኞ እስከ አርብ በስራ ሰዓት በስራ ቀን ነው የሚሰራ ዘውጭ አይሰራም አሉኝ። ና በቃ ለኔ ያላለው ማለት ነው አልኩኝ። ከዛ ከሰኞ እስከ ሐሙስ ስሞክረው አይሰራም። ሻይልም በጣም ያስቸግራል ከዛ ሐሙስ ከ12 ተኩል በኋላ ይመስለኛል የሰራልኝ ሰራና ቮይስ ልኬ ሰዓቱን ሳየው ሰዓት ዷል የተባልኩኝ ከስራ ሰዓት በስራ ሰዓት ውስጥ ነው የላኩት። ደግሞ ከስራ ሰዓት በኋላ ነበር እና በቃ ለኔ ያላለውም እንግዲህ ካለው እግዚአብሔር ካዩት ይደውሉልኝ ከዛ ውጪ ለኔ ያላለውም ማለት ነው ምናምን አልኩኝና ቁጭ አልኩኝ። ከዛ በሳምንቱ ይመስለኛል ምዝገባው ሁሉ አልቆ ነበር የሚገርምህ ከዛ በህዝብ ጥያቄ መሰረት ለአንድ ሳምንት ተራዝሞ ነው፣ በዛ ወቅት እኔ ላኩኝ። ከዛ ተጠራሁ። በቃ ተደወለልኝ። እህት ቤት ቡና እያፈላሁ ነበር። አላመንኩም፣ ግቢውን ዙሬ ምናምን ነው በቃ በደስታ ያናገርኩት። ተባልሽ አዎ። ከዛ ነገ ድረሽ ተባልኩኝ። ከነገ ወዲያ ምናምን እችላለሁ ስል አይ ነገ መድረስ አለብሽ ምናምን አልኩኝ ተባልኩኝ። ከዛ እዚህ ቦታ ነው ያለሁት አልኩት። ከዛ እሺ ተብዬ ሐሙስ ሮብ እዚህ ሮብ ገብቻ ድሬ ሐሙስ ይመስለኛል ወደ ውድድር ጠዋት ላይ የመጣሁኝ ኦዲሽን ለመስጣት ከዛ በእኔ ጠዋት ላይ ኦዲሽን ከሰጠነው ልጆች መካከል እኔ ብቻ ነኝ በዛ ሰዓት ያለፍኩ የነበረው፣ እና እንደማልፍ እርግጠኛ ነበርኩ። ከዛ የነበሩ ልጆችን በቃ ትጠሪያለሽ አሉኝ። ከዛ መቼ ነው የምጠራው ስል ቅዳሜ ተደውሎ ይነገራችኋል ተባለ። ወደ ቤት ሄድኩ። በቃ ምናምን ላመጣ በቃ እርግጠኛ ነበርኩ እንደምጠራ ገና ሳይነገረኝ። ከዛ ወደ ደብረታው ወርጄ ቀይን ለማምጣት መንገድ ላይ ነበርኩኝና አባይ በረሃ እንደተሻገረን አካባቢ ይመስለኛል ደጀን አካባቢ ስንደርስ ስልክ ተደወለ። ተደውሎ ሀሎ ምናምን ከፋና ሲባል ዝጉል ስል የሚሰማ የለም፣ በጣም ድምፁ በዝቶ ነበር። እና ሎሚ ይዤ ነበር፣ በዛ ሎሚ ረዳቱ እንደዚህ ልማታ ምናምን ዞር አሉ እና ነገሩት። አቁምልኝ ልኝ ምናምን አልኩት፣ ሙዚቃውን ዛ ማሉ ስል ከፋና አልፈሻል እና ነገ ጠዋት አራት ሰዓት ድረሽ ተባልኩኝ። ኦሪየንቴሽን አለ፣ እዛ ሄድኩኝ ነው። ከዛ ለካ አንዳንዴ ስትቸኩል ሀሳቦች አይመጡልህም እና በፕሌን መመለስ ለካችል ነበር እና እኔ አልደርስም ምናምን አልኩ ግዴታ ነው ኦሪንቴሽኑ እንዲያልፍሽ አይፈለግም መድረስ አለብሽ ተባልኩኝ እዛ ቤት ደወልኩ የመጣው እንደዚህ እንደዚህ እንደዚህ ተባልኩኝ ስል እናቴ የፕሌን ትኬት ቆረጠችልኝ ዛ ተረጋ ተረጋጋው እዛ ባህር ዳር አድርኩኝ ክሴ ጋ አድርኩኝ ተመልሼ ወደዚህ መጣወኝ እና ደረስኩኝ ማለት ነው ተወዳደርሽ እና ከተወዳደርሽባቸው ዘፈኖች አንዱ በጣም የተወደደርሽ የትኛው ነው ይፍቃ አዲስ ወላንሰይ የሚለው ህመም ክብረት አለም፣ አብዛኛው ስራዎቹ ሰው ይወድልኛል። ሁሉ ስራዎች ግን ሞር ደግሞ ወላንሰይና ህመም ክብረት አለም። ያሸነፍሽበት የትኛው ነው? ህመም ክብረት አለም። ህመም ክብረት አለም። ክብረት አለም እመም ክብረታለም አወያት ኳኩስ ወይ ደፋር መሆን ሲሄድ መቀነቻን ሲዞር ግንባሮን አነጣጥሮ ገዳይ እንደሱ እሱ የለም እንደ እሱ የለም የተሞናሞነው የተሞናሞነው የተሞናሞነው ሱሪና ጁባው ነው።

በጣም አሪፍ ነው። እንዴት ነው ስራ? ከዛ በኋላ ከፋና ላምሮት በኋላ እንዴት ነው 2017 እንዴት አለፈ? ጥሩ ነው ስኬቱ እንዴት ነው? እግዚአብሔር ይመስገን አሪፍ ነው። ራሲ ማደራጃ ወቅት ነው። አሁን ግን ስራ እግዚአብሔር ይመስገን ይሰራሽ። አዎ የምሽት ላይፍ እንዴት ነው? ስራ ይከብዳል። ያው ማለት ሁሉ ነገር ላይ ምሽት ይሆናል ሁሉም ነገር። ሰው ጋር መገናኘት አትችልም። በቃ ስራ ነው ህይወት የሚሆነው ቀን ላይ ትተኛለህ። እዛ አንዳንድ ስራዎች በቀን ቀን ላይ ሲኖሩ ነው በቃ ለስራ ልትነሳ የምትችለው። ምክንያቱም ስራ ነው አታልፍም። ከዛ ውጭ ግን የሆነ ሰው ለመጠየቅ ቤተሰብ ጋር ጓደኛ ጋር ምናምን ለመሄድ አይመችም። ኖርማል ጉሮሮ ደግሞ የእኔ ጉሮሮ እንግዲህ እንደ ባህሪው እንቅልፍ ይፈልጋል። በጣም እረፍት ይፈልጋል። ካላረፍኩኝ የጉሮሮ ጋር ጥሩ ይመጣል። ስታክ ያደርጋል እስታክ ያደርጋል እና እረፍት ሞር ያስፈልጋል እረፍት ስለዚህ ቀን ላይ በቃ አብዛኛውን ሰዓቴን በእንቅልፍ ነው የማሳልፈው። ን ምግብ ራሱ አልበላም። ምግብ በቃ ቢያንስ ብበላ ከአስር ሰዓት በኋላ ነው ለምግብ ዝግጁ ሆነ ውስጤ የማይቀበልልኝ ምሻ የለኝ እንቅልፍ ነው የምፈልገው ምናምና እሱ ነገር ይከብዳል። ከባድ ነው በጣም ለዚህ ወጣት ታዳጊ ወጣትና ብረታታትና ብረታታት በቀጣይ የምንጠብቅ በቀጣይ እንግዲህ ስራ አልበም አልበም አንጠብቅም አልበም አልበም ያው ጊዜ ይወስዳል መሆኑ አይቀርም። ግን በቅርቡ ደግሞ የእውነት እንግሊዝ ይመጣለሁ ግን በጣም ጥሩ ተስፋ ያለሽ ዘፋኝ ነሽ። በጣም ጥሩ ድምፅ አይነሽ፣ ትልቅ ደረጃ እንደምደርሽ ተስፋ አደርጋለሁ። አመሰግናለሁ እኔም